ቅዱስ ጊዮርጊስ ኢትዮጵያዊ ነው እንዴ? ነው ኢትዮጵያ ነው። ኢትዮጵያዊውን አንገቱን የሚጠየፍበት ጊዜ ወርሃ ጥቅምት ያረፉ ወንድሞቻችን አ ሰማዕትነት የተቀበሉ ወንድሞቻችን አ የእነሱን ዋጋ ያድለን።

መሪዎች ይህንን በዓል ለማክበር ጊዜያችሁን፣ እውቀታችሁን በእግዚአብሔር ፊት መሥዋዕት ለማቅረብ በዚህ ስፍራ ተገኝታችሁ በዓሉን በልዩ መንገድ ያከበራችሁ ሊቃውንት፣ የዚህ ታላቅ ካቴድራል የሰንበት ትምህርት ቤት ወጣት መዘምራን አባቶች፣ ካህናት፣ ወንድሞች፣ ዲያቆናት እግዚአብሔርን ብላችሁ ቸርነቱን ፈልጋችሁ ከሩቅም ከቅርብም የተሰበሰባችሁ ምእመናን፣ ምእመናት፣ አባቶች፣ እናቶች፣ ወንድሞችና እህቶች ሕፃናትን ማክሎ በወደደን ባከበረን ከጥልቅ ፍቅሩ የተነሳ መቃብርን በተሻገረ ፍቅሩ ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ድምፅ ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? ከሰማይ ምሕረትን አውርዶ ከምድር መዓትን አርቆ ሳንወደው ወዶ ሳንጠራው ጠርቶ በፍቅሩ ስቦ በረድኤቱ አቅርቦ በቸርነቱ ጠብቆ በዚህ ቅዱስ ስፍራ ተሰብስበን ለቅድስና ለምስጋና ስለሰበስበን አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። አምላክን በድንግልና ፀንሳ በድንግልና የወለደችልን ንጽህተ ንጹሐን ቅድስተ ቅዱሳን ሰአሊተ ምሕረት አቁራሪተ መዓት መዝጋ በረከት እናታችን መቤታችን ቅድስት ድንግል ማርያም ስለ እናትነቷ ስለ አማላጅነቷ ስለ ፍጹም ፍቅሯ ስሟ የተመሰገነ ይሁንልን። ኩኑ ቅዱሳነ እስመ አነ ቅዱስ፣ አነ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ በተናገረው አምላካዊ ቃል መሰረት ፈቃደ ስጋቸውን ለፈቃደ ነብሳቸው ፈቃደ ነብሳቸውን ለፈጣሪያቸው ያስረከቡ ቅዱሳን አባቶቻችን፣ ጻድቃን፣ ቅዱሳን ሰማዕታት፣ ቅዱሳን መላእክት ሁሉ ክብር ምስጋና ይድረሳቸው። መንክር እግዚአብሔር በላይ ለቅዱሳን ይሁ እግዚአብሔር በቅዱሳኑ ላይ ድንቅ ነው የቅዱስ ዳዊት መዝሙር 67 ከቁጥር 35 ላይ ዛሬ ይህንን በዓል የሚገልጠው ይህ ርዕስ አንዱ ነው። ከሩቅም ከቅርብም የተሰበሰብነው የእግዚአብሔርን ታላቅ ጥበቃና አባትነት፣ የቅዱሳኑን ድንቅ ስራና ጽናት ለመመስከር ነው የመጣ ነው። አባቶቻችን ቅዱሳን በምድር ላይ በነበሩበት ጊዜ ራሳቸውን ለአምላካቸው ሰጥተው የእግዚአብሔር ድንቅ ስራ መገለጫ ሆነዋል። ቅዱስ ዳዊት ከዚህ የተነሳ ነው ከእርሱ በፊት የነበሩ ቅዱሳን በአረተ ዘመን የተገቱ ያልደረሰባቸው፣ ደግሞም በዘመኑ ያሉ የእግዚአብሔር ሰዎች እስከ ምጽአት ድረስ ደግሞ የሚነሱ እውነተኞች መናኞችና እውነተኞች ሰማዕታት በተከፈተው የመንፈስ ቅዱስ ፅርነት አይቶ እግዚአብሔር ባለፉት አባቶች የሰራውን ድንቅ ስራ እጅግ ለማመን የሚከብድ ከተፈጥሮ ቁጥጥር ውጭ የሆነ ስራ ሲሰሩ ተመልክቷል። ነብይ ነውና ከሱ በፊት የነበረው ከአዳም ውድቀት ጀምሮ እስከ እሱ ድረስ ቅዱስ ዳዊት በአንድ ሺህ አስር ዓመት ዓለም ቅድመ ክርስቶስ ልደት የነበረ ነው። ከእሱ በፊት በርካታ ዘመናት አልፏል። የነ ሙሴን ባህር መክፈል አላየም። ሙሴ ባህር ሲከፍ፣ እያሱ ፀሐይ ሲያቆም አልተመለከተም። ግን ቅዱሳኑ ለእግዚአብሔር ሲታመኑ አንዳችን የተከፈለ ልብ ሳይኖራቸው ሙሉ ማንነታቸውን ለእግዚአብሔር ሲያስረክቡ የእግዚአብሔር የክብሩ መገለጫ እንደሚሆኑ ሲገልጥ ነው። እንዲ ያለ በጋለ እሳት ላይ ብረት እናስገባ፣ ብረቱ ወደ እሳትነት ነው የሚቀይረው። ቅዱሳንም በእምነታቸው እግዚአብሔር ወዳዘዘው እውነተኛ መንገድ በመጓዝ ራሳቸውን አሳልፈው ሲሰጡ እግዚአብሔርን ሲንቀሳቀስ እንዲታይ አደረጉታል። እግዚአብሔር ብቻ ሊያደርገው የሚችለውን ሲያደርጉና፣ ያለን ባህር ሲከፍሩ፣ ጠላት ሲገስጹ፣ ተራራ ሲያፈልሱ፣ እኛ አቃጠልን ብለን ስላም እንፈልግበት ፀሐይ እንዳትንቀሳቀስ አዝዥሃለው ብለው የሚናገሩ ሰው ሲያምፅ በደለኛ ሲሆን ሲያጣታ ለእግዚአብሔር አልገዛ ሲል በቀናአይነት በቀናይነት ቀናይቱ ለአምላክና ለአምላክነት ቀንቻለሁ በማለት እነዚህ ዓመፀኞች አንተ ከሰማይ የምታወርደውን ዝናብ ምድሪቱ ተቀብላ ፍሬ አፍርታ ልትሰጣቸው አይገባ። ያንተን አምላክነት ማያውቁ ድንጋይ አለዝበው እንጨት ጠርበው የሚያመልኩ ናቸው። ስለዚህ ለነዚህ ዝናብ አያስፈልጋቸውም፣ መሬት ምርት ልትሰጣቸው ብለው ሰማይ ይለኩናል። ሰማይ ይመለጉ፣ ምድር ያዘሩባትን እንዳታበቅል የጠቀሉባትን እንዳታጸድቅ ያዘዋታል። ድንቅ ነው። ከመታሰብ በላይ ነው። ከምን ነገርም በላይ ነው። ቋንቋም የለውም። እግዚአብሔር በቅዱሳኑ ላይ ድንቅ ነው። እስኪበሉ ተመሩ መልሳችሁ በምኑ ላይ የአንበሳን አፍ ዘጉ፣ አለ ቅዱስ ጳውሎስ። የአንበሳን አፍ ዘጉ፣ አጋንንትን አስበረደጉ፣ ጣዖታትን አስወጡ ብሎ ይመሰክርላቸዋል። በኋላ ላይ እናንሳው። እነዚህ የእግዚአብሔር ድንቆች ቅዱሳንን ነው። ቅዱስ ዳዊት የተና መንክር እግዚአብሔር በላይ ለቅዱሳን ይሁን በቅዱሳኑ ላይ እግዚአብሔር ድንቅ ነው አለ። ዛሬ የምናከብረው በዓል እናንተም ታውቁታላችሁ። እኛ ምን እናውቀዋለን? አውቀን የመጣ ነው፣ አምነን የመጣ ነው። እግዚአብሔር የደረቀውን ግንድ ማለምለም ይችላል። እግዚአብሔር ዓለምን ካለመኖር ወደ መኖር ያመጣ ነውና መሬቲቱን ሲያዛት የታዘዘችውን ታበቅላለች። ባህሩ ሲያዛት ሕይወት ያላቸውን ተዋሲያን ታወጣለች፣ አውጥታለች። በሰው ልጅ ግን እንዴት ይቻላል? እናንተ እንዴት ይቻላል? የያዛችሁት የደረቀ በትር በቤታችሁ ያለው የደረቀ ምሰሶ እማይታስብ እማይታለን ቅዱሳኖቹ ጠጋ ታሁን ፈተና ፈርተው ሰይፍ ስለቱን እሳት መከራውን ሸሽተው ወደኋላ አይሉ። ምኑ ያሃድገነ ፍቅሮ ለክርስቶስ ህማመኑ ሞትኑ መጥፋት ከክርስቶስ ፍቅር የሚለየን ምንድን ነው? ማን ነው? በሽታ ነው? ረሃብ ነው? ሰይፍ ስለት ነው? መከራ ነው ነው የሚያስተው ማን ነው የሚያስተው ወገኖቼ፣ ወጣቶች፣ የሚያመለኮሳት የቤተክርስቲያን አገልጋዮች ከቤተክርስቲያን ፍቅር፣ ከሃይማኖቱ ፍቅር፣ ከምናመልከው አምላክ ፍቅር፣ ከተቀመጠልን የቤተክርስቲያኒቱ ህግ ፍቅር እያስወጣ ያለው ምንድን ነው? ምንድ ነው? በእውነት አላውያን ነገሥታት ተነስተውብን ነው? በእውነት ሰይፍ ስለት አምጥተውብን ነው? እግዚአብሔር የእኛን ደካማነት ስለሚያውቅ አላመጣብንም፣ ወደፊትም አያምጣብን። የመጣባቸው ታማኞች የዘመኑ ሰማዕታትም አሉ። የቅዱስ ጊዮርጊስን ተከታዮች ለቅዱስ ጊዮርጊስ ያፈሯቸው በደነስቆሞስ በምስክርነታቸው በፈሰሰ ደማቸው የሚጠሯቸው ቅዱሳን ሰማዕታት ታሪ ነው። እኛ ግን ለምንድን ነው ይወጣና የተለየ ነው። ከዚህ ድንቅ ስራ እግዚአብሔር ዘተማለ ወይም ወክ ኢየሱስ ክርስቶስ ትናንትናም ዛሬ ለዘላለሙ ህያው ነው። ያው ነው፣ በህያውነት ይኖራል። ትናንትና ሲሰራ የነበረው ዛሬ አይሰራም፣ አልተለወጠም። ትናንት ፀሐይ ስወጣ ነበር፣ ዛሬ ትወጣለች። ትናንትና ንጹህ አየር ይነፍስ ነበር፣ ዛሬም ይነፍሳል። ትናንትና በጋና ክረምት ይፈራረቅ ነበረ፣ ዛሬም ይፈራረቃል። መግቦቱን አራረቀብኝ አባትነቱን አላሰገብኝ። ልጅነታችን ግን ነጥቀሟል ነጥቀል ወጣቱ በማህበራዊ ሚዲያ አይደለም። አሁን ተጠልፎ ያለው ስንት ወጣት ነው? የሚቆርበው ስንት ወጣት ነው? ይቅርብ

ለአይናችን ምን ያህል ዋጋ እንሰጠዋለን? እናንተ ለምንናገርበት አንደበት አለመናገር መቻል ምን ያህል ከባድ እንደሆነ ታውቃላችሁ? መናገርን አለመቻል፣ ማየትን አለመቻል፣ መንቀሳቀሰን አለመቻል ሰው በዚህ ስሜት ውስጥ ለመግባት ግዴታ አይመተዋል የለበትም። እና ቅዱሳን ድንቆች ናቸው። እግዚአብሔርን በነሱ ላይ ድንቅ ነው። ይህንን ድንቅ ሥራ ሰራ። ከዛ ምሰሶ ታውቃላችሁ በገጠሪቱ ሀገራችን የሀገራችን ክፍል ለቤት ምሰሶ የሚሆነው ያው የከተማው ምሰሶ እንደምታውቁት ፖለን ነው። ሀገራችን ምሰሶ ግን ከጽድ ከማይነቅዝ እንጨት ብዙ ዘመናት የደረቀ ወጣነት እንጨት ነው ምሰሶ የሚሆነው። ምሰሶ ላይ ሲያስጠጉት ሰባት ክንድ ወደ ላይ ልክ እንደምታይት ቅጠል ወደ ላይ ወጣ፣ ለመለመ፣ ፍሬ ያፈራ። ከዚህ የተነሳ ነው አምላክ ሙሉ ክርስቲያን ተመስሎ ሰብአ መጽሐፌ የክርስቲያን አምላክ ሰው መስሎ ወደ እኔ መጣ። ምክንያቱም አምላክ እንደሚያደርገው ሰው አያደርገውማ። አምላክ ነው የሚያደርገው። ለዚህ ነው እግዚአብሔር በቅዱሳኑ ላይ ድንቅ አምላክ ነው የሚያደርገው። ቅዱሳን ግን የራሳቸው ያልሆነውን አይጠጥሉም። እኔ የአምላክ አገልጋይ ነኝ። እውነት ነው አይደለም? እውነት ነው አይደለም? እነሱ አማልክት በጸጋ ናቸው። ስለዚህ ለትህትና አይደለ ለተናገሩ ለትህትና አይደለ እውነታው ነው። ቅዱስ ጳውሎስና ሲላስ ያንን ተማሪውን ሲያት ሲያስነሱት በኢየሱስ ክርስቶስ ሲፈውሱት ጥጃ ጎትተው ሲወስዱላቸው ልብሳቸውን ቀደሉ ቀደሉ። እኛ ወደ እግዚአብሔር ዘወር እንድትሉ እንጂ እኛን የምትመጣው መሲህ አንተ ነህ። የእግሩን ጫማ የጫማ ጠፈር መፍታት የማይገባ እኛ ይገባናል። ምን ነው እስከ ሦስተኛው ሰማይ ተነጥቀው እኔ ጭንጋፍ ነኝ ይላሉ። ልበ እግዚአብሔር እየተባሉ እኔ አፈር ነኝ ይላሉ። አፈር ነኝ እኔ ይህንን ሰማይ እንኳ ብዬ ቀና ብዬ ማየት አይገባኝም፣ እንብዛ ኃጢአቴ ከምሰራው ኃጢአቴ በደሌ የተነሳ ይላል። የአይነትትና ጀርነት አለ ይሆን? ልባችን ሰማይ ሰማይ ደርሶ ሰይጣን አውቆ አሳውሮን፣ ተገፋፍተን ተገፋፍተን ተገፋፍተን ተለያየን። ማን መጣው ማን የሚሆን ማንነት አልያዝም። ዘረኞች ለና ክፎች ለና ወቅት ጠብቀን ሰውን ምናጠቃ ለና። ስለዚህ ወቅት ጠብቀው የሚያጠቁን ያስነሳብናል፣ ያስነሳብናል። መስቀል ጨብጠ መስቀል አስረ የዘረኝነት ቋንቋ የምታወራ ከሆነ የዘረኝነትን ግግር የምትናገር ከሆነ ቃኤላዊ አስተሳሰብ አይሁዳዊ አስተሳሰብ ክርስቶስን በዘረኝነት ነበር የተነሱበት። ጳውሎስን በዘረኝነት ነበር የተነሱበት። እኔም ሮማዊ ሮማዊ ነው ያላቸው። ሮማዊ ነኝ፣ ኢትዮጵያዊ ነኝ ብትል ማን ይሰማሃል? ለምንድን ነው ይሄ የሆነው? እኛ እነ እገሌ ናቸው እንላለን እንጂ እኔ ነኝ አላልንማ ወጣቶች። መቼ ሳትገባላችሁ? መቼ ትቋባላችሁ? እኛ ከመናገር ውጭ ከመናገር ውጭ አለቃው ነው፣ ጳጳሱ ነው፣ እገሌ ነው ከማለት ውጭ እኔም እሳ እገብቻለሁ፣ ቆርቤያለሁ። እስኪ አንድ ጥያቄ ልጠይቃችሁ። እስ የቆረባችሁ እጃችሁ ሳየ እሺ፣ ያልቆረባችሁ እጃችሁ አሳ ከፍ አድርጉ፣ ከፍ አድርጉ። አለመቁረብ ይፈቀዳል? ለአንድ ክርስቲያን መቁረብ ግዴታ ነው አይደለም? ግዴታ ነው አይደለም? አንተ በሰው የምትፈርድ ማነህ? አውፅ ሰሩ የቀድመና አይነከ ማድረግ ያለብን እንደዛ ካልሆነ በፍጹም የሆነ ቅዱስ ጊዮርጊስ ዛሬ ልዳ ብትሄዱ ከኢየሩሳሌም ወደ አርባ ኪሎ ሜትር ሂዳችሁ ተጉዛችሁ ብትሄዱ ልዳ የቅዱስ ጊዮርጊስ መካነ መቃብር አለ የቅዱስ ጊዮርጊስ ቤተ መቅደስ አለ እሳት ተአምራት ያደርጋል ቅዱስ ጊዮርጊስ ለምን ከተባለ እግዚአብሔር ለቅዱሳኑ በቅዱሳኑ ድንቅ ነው ለቅዱሳኑ የዘላለም ኪዳን ይሰጣቸዋል እስከ ዕለተ ምጽአት ድረስ ጊዮርጊስ ጊዮርጊስ ጊዮርጊስ እያለ ራ አንድነታችንን ፍቅራችንን ሰላማችንን ያብዛል። መላካችን ወደ እግዚአብሔር ድንቅ ስራ ይሰራልና በሀገራችን እየታየ እየተሰማ እየተወራ ካለው ፈተናና መከራ ሁሉ ይጠብቀን። በእውነት በወቅቱ በጊዜው በዘመኑ በዚህ ባለንበት ውራት ጥምት ያረፉ ወንድሞቻችን ሰማዕትነትን የተቀበሉ ወንድሞቻችን የእነሱን ዋጋ ያደለል የእኛንም ፍጻሜ ያሳምርሉ። እንግዲህ ሰዓት ስለሄደ ጋረቀኛ ክቡር ሊቀ ሊቃውንት ቆሞስ አባ ትላቴዎስን እግዚአብሔር አምላክ ይጠብቅልን፣ ቃለ ሕይወት ያሰማልን።